ቡና የኢኮኖሚያችን ዋልታ እየተባለ መኖሩ ይታወቃል። የኢኮኖሚያችን ዋልታም ነው። ነገር ግን ከቡና ልናገኝ የሚገባውን ጥቅም ከአርሶ አደር ጀምሮ በሀገር ደረጃ በበቂ ስናገኝ እንዳልነበር ይታወቃል። የግሪን ሌጋሲ ኢኒሽቲቭ ሲጀመር አንዱ የትኩረት መስክ ቡና ነበር። ሌላው ሻይ ነው። ሌላው ሩዝ ነው። ሌላው ስንዴ ነው። የቡናን ብቻ ስንወስድ የዛሬ አምስት ዓመት ገደማ ብራዚል 37 ሚሊዮን ቶን ቡና በአመት ታመርታለች፣ ቪየትናም 17 ሚሊዮን ቶን ቡና ታመርት ነበር። ኢትዮጵያ 500 ሺህ ቶን አይሞላም የዛሬ 5 ዓመት የምናመርተው ቡና ዛሬ ከግሪን ሌጋሲ እንቅስቃሴ በኋላ ብራዚል 3.7 የነበረውን አራት ስታደርስ ቪየትናም 1.78 የነበረውን ሁለት ስታደርስ ኢትዮጵያ ግን 500 ሺህ የነበረውን አንድ ሚሊዮን ቶን ማድረስ ትችላለች። አንድ ሚሊዮን ቶን አደገ ሲባል በቁጥር ብቻ አይደለም። ባለፉት አምስት ዓመታት ኢትዮጵያ ውስጥ ያለው የቡና ኮንሰምፕሽን ሎካል ኮንሰምሽን በከፍተኛ ደረጃ አድጓል። ሰውም አድጓል። የቡና ፍላጎትም አድጓል። ነገር ግን የዛሬ አምስት ዓመት ኢትዮጵያ ለኤክስፖርት ያዋለችው ቡና ያስገኘው የውጭ ምንዛሬ መጠን 760 ሚሊዮን ዶላር ነበር። የዛሬ አምስት ዓመት ባለፈው የበጀት ዓመት አንድ ነጥብ አራት ቢሊዮን ዶላር አግኝተናል። ተክለናል፣ ለቅመናል ሽጠናል። ዶላርም ማግኝተናል። እኛ ደስ ያለን ማን ደስ ይለዋል ማለት ነው። የቡና አተካከል እንደምታውቁት በዚህ አመት የተከል ነው በሚቀጥለው አመት ፍሬ አይሰጥም። ቢያንስ ሶስት አመት ይጠብቃል። አሁን ያደገው አንድ ሚሊዮን ቶን የገባው ቡና የአምናውን የአቻ አምናውን አይጨምርም። የቡና አተካከላችን ደግሞ የዛሬ አምስት አመት አንድ ነጥብ ሁለት ቢሊዮን ገደማ ነበር ባለፈው አመት ከሁለት ቢሊዮን አልፏል። እየሰፋ መጥቷል። በእርግጠኝነት በሚቀጥሉት ሁለት ሶስት አመታት አንድ ነጥብ አምስት ሚሊዮን ቶን እንገባለን። ምክንያቱም የተከል ናቸው ፍሬ የምናይበት የምናጭድበት ወራት ከፊታችን ስለሚመጡ ማለት ነው። እስካሁን የኢትዮጵያ የቡና ደረጃ አሁን ካለበት ዝቅ ያለ ነበር። በአጭር ጊዜ ውስጥ በዓለም ላይ ከብራዚል እና ቪየትናም በስተቀር ኢትዮጵያን ቡና በማምረት የሚበልጥ አገር አይኖርም። ቪየትናምንም ቢሆን በጀመርነው መንገድ ከቀጠል በጥቂት አመታት ውስጥ መብለጥ እንችላለን። የሐምሌ፣ የነሐሴና የመስከረም ያለፉት ሶስት ወራት የቡና ኤክስፖርት በ1984 በ1985 በ1986 አመቱን ሙሉ በሁሉም ኮሞዲቲ ኢትዮጵያ ኤክስፖርት ካደረገችው ይበልጣል። የሶስት ወር የቡና ብቻ ከዚህ ቀደም አመቱን ሙሉ ቡናን ጨምሮ በሁሉም ዘርፍ ካደረግነው ኤክስፖርት ይበልጣል። ይህ ነገር ቀላል እመርታ አይደለም፣ ቀላል እድገት አይደለም። እኛ እድገቶቻችንን አበክረን መዘመርና መናገር የማንፈልገው የምናስበው ሩቅ ስለሆነ ነው። ድሎቻችንን እየቀመርን እየጠበቅን ለከፍተኛ እመርታ ተባብረን መስራት ይኖርብናል። ይህንን ካደረግን ብልጽግናችን የሚረጋገጥ ይሆናል።